እስከ ዛሬ ድረስ በሀገር አልነበረም። ሌላ ቦታ ነበር የሚኖረው። እዚህ አግኝቼው እንጂ ኮምቦች አኮ የሚኖረው ስለው ሊያይ መጥቶ ሰላም ሰላም፣ ውድ የዩቱብ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ውድ ቤተሰቦች፣ ያው እንግዲህ ባለፈው ዕለት ያው በተፖስተው ቪዲዮ ብዙዎቻችሁ አዝናችሁብኝ፣ ተቆጥታችሁኝ፣ ብዙ ብዙ ነገር ብላችሁኛል። ዛሬ የይቅርታ ቀን አድርጌው መጥቻለሁ። እንደምታያቸው እነሱም ጥርስ በጥርስ ሆነዋል። ከካሜራ ጀርባ ይቅርታ ብያቸዋለሁ። በነገራችን ላይ ግን ደግሞ በእናንተ ፊት ይቅርታ ልጠይቃቸው ነው። ሳሚ፣ ባለፈው ላደረግኩት ነገር ከልብ ይቅርታ አላለሁ። ባለቤቴን ማስቀይ ይነታለሁ እና ያው ውድ ቤተሰቦች፣ ያው ባለፈው ያው መቼም አሪፍ ሁኔታ ላይ አልነበርኩም። ከውጭ እየገባሁ ነው፣ እናንተም እንዳያችሁት፣ እና ሌላ ውስጥ ነበርኩ። የምር አንዳንዴ እንደዚህ እንደዛ አይነት ነገር አይጠማችሁ ነው የምላችሁ። ሌላችሁንም ውስጥ ሲቹዌሽን ውስጥ ስለነበረ ምንም ሰው አላዳምጥኩም ነበርና አስቀይሜያለሁ። እናንተንም ተመልካቾችን ከልብ ይቅርታ እጠይቃለሁ። አመሰግናለሁ። እናንተም ትወክላላችሁ። በሉ እስኪ ሳሚ በዛን ሰዓት ጊሆን እንደዛ ሲል ሪያሊቲ የተሰማን ስሜት እስኪ ለተመልካች ንገረኝ። ምን ተሰማ? ባህሏ እንደዚህ ነው ወይ እህት ነው ወይ ባል ብለህ ያዘችዋል ወይስ ደግሞ እንደ ወንድ ልጅ ያጋጠሙ ነገር ኑሮ የትኛው አይነት ስሜት ነበር የተሰማ? የምር ለመናገር ማለት ነው በሰዓቱ እኔ እንጃ በጣም አንዳንዴ እና ደግሞ በቃ ግን ደግሞ ውጭ ላይ የሆነ ቴንሽን ያደረገው ነገር እንዳለም ትንሽ ጥርጣሬ አድርጎብኝ ነበር። እና ነው ወይንስ በቃ ተፈጥሮ ነው በቃ ተፈጥሮ ነው እንዳለ ደግሞ አንቺ በስልክ ነገር መልካም እንደነበረ ምናምን በቃ እንደዛ ስትለኝ ነበረው ወይ ይህንን ባህሪውን ለማሳወቅ ነው እንዳቅላት ነው ምናምን በቃ እና በቃ የሆነ ብቻ እንዲያ ከባድ ነበር ስሜት በሰዓቱ ደግሞ ማለት ነው። እና ደግሞ ለኢትዮጵያ አላረፈድም። አሁን ደግሞ ይበልጥ ምክንያቱን ማወቂ መልካምነቱን ማወቂ ያለ እንደሁን የመስገድበት ጊዜ በጣም ስለተረዳኝ አመሰግ ጣማለት ሳሚ ያኔ በጣም ደስ አ ወንድም ለካ የእውነት ቢሆን የአን ማለት ነው ቤተሰቦች እንደ በሱም ቦታ ሆነ ተረዳው እኔ ደግሞ አመሰግናለሁ። እሱ ፊስ ምን ነበር ማለት እዚ ዝግብግብ ያለ እንትን ነበር ስሜት ሰማኝ። ማለት እንዴት ለራሱ የሆነ መጥፎ ስሜት እንኳ ሲኮር ሰው ከሄደ በኋላ ቢያንፀባርቅ ደግሞ መጥፎ ፀባይ እንኳ ቢኖረው እዛ ሰው ላይ እንደማያንፀባርቅ አውቃለሁ። ግን ምን ሊሆን እንደዚህ የሆነው ምናምን እንዴ ሰው ምት ምናምን አልኩኝ። እኔ ችግር የለብኝ እሱ ደግሞ ምናምን በጣም እንትን ብሎ ነበር የሆነ ሀሳብ ውስጥ ገብቼ ነበር እሱ ደግሞ ቢያንስ እስኪ መጥፎ ስሜት እንኳ ቢሆን እኛ ከወጣም በኋላ ምናምን ቢያንስ ለእሷ እንኳ ክብር ባይኖረው ክብር ሊኖር ይችላል፣ ግን ለእነዛ ሰዎች ክብር አይኖረውም ብዬ አሰብኩኝ። ግን የሁላችሁ ሴት እና አሁን እኛስብ አንድ አይደለም። በጊዜ በጣም ተናግጃለሁ። እንዴት ምስሩ እንዴት አንቺንም እንዴት እንደዚህ ይናገራል? እንዴት እኛንም እንደዚህ ይናገራል? ማለት ያ ሴንሴቲፍ አይደለን እኛ ነገር ስለሆንክ እ አዎ እኔም ሳስበው በነገራችን ልብቻ ተሸማቀቂያለሁ። እውነት እንደ አፈር የመጀመሪያ ቀን ነገር ላይ እንኳን ዝም ብዬሽ ሰላም ነው ካለብሽ ይቆጣኛል። እንደዚህ ነው ሰላም የምትይዋቸው በስራ ሰላም ያምሚድ እን እሱ ለእራሱ ሲነግረን አሪፍ ፀባይ ያለው ምናምን ሲል ነበር ለኔ ራሱ የሚያስረዳኝ እና ከዛ እሱ ያለ ሌላ እሱ ያንጸባርቀው ፀባይ ሌላ። በቃ እንትን ያለው በቃ የሆነ ኒንቻ አልጠበኩም ነበር። ግን ደግሞ ዛሬ ተቀብለናል። ግን በዚህ በዚህ ብቻ እንትን አንልም፣ ይቅርታ አንቀበልም። አዎ በዚህ ብቻ ያ ይቅርታ እንባባል ሁለታችን ጽብላ አይደለም ለዛ ብዬ ነው እንጂ ግን በዚህ አንፋታም። ተይ እንጂ እንትን ልትይ ነው ያው ሰው ይቅርታ የሚባባለው እንደዚህ አጥፍቷላ አጥፍቻለሁ፣ እና እንደዚህ አድርጌ የሆነ ማድረግ አለው፣ ክሶ ማረግ አለ። ጆጆ ስንወጭ ለማስወጣት አትቸኩኝ። እኔ የተሰማኝ ነ እሱ እንደሞ የተሰማቸ ከናች ግን እንግዲህ አብሮ ደግሞ አንተ ይቅርታ መጠየቅ ባትች አይደለም ብላለች። ማድረግ ያለብን አ ቤተሰቦች ልጅ ድምቅ ድረ መካከላችን ሆኖ በጣም ፈታ እያረገን ነው እና ላይፍ እንዴት ነው ታዲያ? ዩቱብ በነገራችን ላይ ያው ዩቱበር ናቸው ሁለቱም። ምንድነው የሚስት ቤተሰብ ግን ምንድነው የሚባለው? እሱ ያው ሚዲያ ላይ ምንም ብሎ ያው ከሷ ጋር ለመስራት ስለወሰኑ ካሁን በኋላ ወደ እሱ ይመጣሉ። የሚስት ቤተሰብ ምንድነው ማለት ነው? አማች ነው የሚባለው፣ አማቻች አማቸ ጓደኛም ያው ዩቲዩበር ናቸው። ሶፊያ ዩቲዩብ ነው የሚል ሶፊያ ማለት ነው፣ ሙሉ እሱ ሶፊያ ነው የሚያ በቃ ሶፊያ ዩቲዩብ ይላል። የገባችሁ ሰብስክራይብ አድርጓቸው እነሱንም።

በአንድ በሌላም ምክንያት ጥሩ ነገር መፍጠራት ይችላል። በኋላ ደግሞ የእሱ ጓደኛ ማለት ለኔቀለቴ ነ አንድ ላይ ይተረጋገለሆ የእሷንም ዩቲዩብ እየገባችሁ ሰብስክራይብ አድርጉ። ሼር እናደርግላቸዋለን። እንኳን ተስፋ እናደርጋለን። ሰፖርት ለምታደርጉን ለሁለታችንም ለእነሱ ሜት እናመሰግናለን። እና በሌላ ቪዲዮ እስከምንገናኝ ይቀጥላል። ይሄን ዛሬ ይቅርታ ጠየቀ እንጂ በትልቁን ነው። ይቅርታ እንዳደርግ ፆም ከተፈታ በኋላ እንዳደርግ የምናደርገው እንደዛ እንደዛ እናደርጋለን። ወዳዋለን። ባይ ባይ።